ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ ማለት ነው። እና ዛሬ እንግዲህ የመጣሁበት ማለት ነው የሆነ ለመናገር ቀን ባውረውት ላይ ብዙዎቹ ማለት ነው እየተንጫጩ ነበረ። ነገር ግን ማለት ነው እንግዲህ አይታችኋል። ዛሬ ማለት ነው እውነት ማለት ስራ እንደሆነ እንድታምኑ ይሄ ነገር ማለት ነው እኔ ባለፈው ብያለሁ፣ ገና ዳኒ ሃይሚን አፈቀርኩ ብሎ ይመጣል ብዬ ተናግሬ ነበረ ማለት ነው። እሱ እንደውም እንደተቀላችሁ ዛሬ ሃይሚና ዳኒ አንድ ክፍል ሆኖ መጡ ማለት ነው። ይሄም እንግዲህ ለምትንጫጩ ቲክቶክ ላይ ለምትዘጋዘቁ መልስ እንዲሆናችሁ ነው። ዛሬ ይሄንን ቪዲዮ እየሰሩት ለምን መሰላችሁ? አብዛኞቻችሁ ስራ እንደሆነ ስለማይገባችሁ የብሩኬን እናት የሃይሚን እናት የሃይሚን እየዘገዘጋችሁ፣ ብሩኬን እየተሳደባችሁ፣ ሃይሚን እየተሳደባችሁ ላላችሁ ስራ እንደሆነ እንዲገባችሁ ነው። ገባችሁ አይደለም እንጂ በዚህ ሰዓት ሀይሚ በፍጹም ዳኒ ጋር አትሄድም ነበር። ሲቀጥል ደግሞ ከሄደችም ደግሞ ልጠይቀው ነው እየሄደችው አለቅ ሎርማን ነው ወይም ደግሞ ማለት ነው ሲጀመር ዳኒ ሀይሚና ብሩኬን ለማለያየት ቆርጦ እንደተነሳ በእርግጥ ያስታውቃል። ባለፈው አነጋገሩ ላይ ራሱ ሀይሚ ለአንች ብዬሽ ነው አስሬ ነው ሀይሚ ሀይሚ የሚለው ማለት ነው። ሲቀጥል አንድ ሰው የእውነት የሚዋደድ ሰው ላይ ማለት ነው የእናንተን ፍቅረኛ ሌላ ሴት መጥታ ወይም ደግሞ የእናንተን ፍቅረኛ ሌላ ወንድ መጥቶ የኔ ቆንጆ የኔ ውድ ምናምን ሲል በጣም ያናድዳል። ሌላ ኬዝ አላችሁ ወይ ብላችሁ እንድትገምቱ ያደርጋል ማለት ነው። ገባችሁ አይደለ? ብሩኬም ለዛ ነው ተናዶ በጣም የማይሆን እርምጃና የማይሆን ቃላቶችን የሚያወራው እንጂ ብሩኬን በዚህ ልክ አናቆም ታ ታውቃላችሁ ብሩኬን ማለት ነው። ነገር ግን ሁለቱም በሰሩት ስራ ላይ ወይም ደግሞ በሚሰሩት ቪዲዮ ላይ እኩል ቪዲዮ አሰጡን፣ በፍጹም ማለት ነው። የተለያየ ቪዲዮ ነው፣ የተለያየ ነገር በቃ አንግል ነው የምታዩት ማለት ነው የምትመለከቱት። እሺ ዛሬ ሀይሚን ልትሳደቡ ነው? ቆይ ዛሬ እሺ ሀይሚን ከወንድ ጋር አገኘውሽ፣ ከዳኒ ጋር አንድ ክፍል አገኘውሽ እኮ ምን እያደረግሽ ነበር? በጣም እንደዚህ መጥፎ ሴት ነሽ ምናምን ብላችሁ ልትሰድቧት ነው? ስራ ነው እየሰሩ ያሉት፣ ይስሩበት። ከመንገዳችሁ ዘወር በሉ እንዴ ብሩኬም ከሌላ ሴት ጋር ሲጀመር እንደዚህ በፍጹም አናምነው። ገባችሁ? በደንብ ነው የምንተማመነው ብሩኬ ላይ፣ ሀይሚ ላይም እንደዛ ከሌላ ወንድ ጋር እንደዚህ የምትልከሰከስ ሴት አይደለችም። እናቃታለን በደንብ ማለት ነው ጠንቅቀናት ምን አይነት ሴት እንደሆነች ማለት ነው። ገባችሁ አይደለም? ለዳኒ ሲጀመር ዳኒ የሚያወራው ቃላቶች ራሱ አይታችሁ ከሆነ እና ሀይሚ ፕራይቬት ነገር ነው ያለን ምናምን እያለ ማለት ነው። ብሩኬን ሰምቶ እንዲናደድ ሶሲ እንድትናደድ ነው ጋባቸው አይደለ? ብሩኬን ደግሞ ለካ ከዳኔ ጋር የሆነ ነገር ጀምሯል ብሎ እንዲናደድና በጣም የሌለ እርምጃ እንዲወስድ ነው። መሀላቸው ላይ ክፍተት እንዲፈጠር ነው የሚያደርገው ዳኔ ማለት ነው። ቢሆን ኢቭን እንኳን ማለት ነው እናንተ መሀላቸው ላይ ሀይሚና፣ በዳኔ መሀል ላይ በሀይሚና በብሩኬን መሀል ላይ ማለት ነው ይሄ ነገር ሲፈጠር ሁለቱን ለማስማማት ትሞክራላችሁ ወይም ደግሞ ሁለቱን ለማስማማት ትሞክራላችሁ እንጂ ደጋፊ ባዮች በዚህ ልክ ሀይሚን መሳደብ፣ ብሩኬን መሳደብ ከእናንተ ይሄ ነገር አይጠበቅም። እግዜብን የምላችሁ ቆይ እናት አባቶቻችሁም ሲጣሉ እንደዚህ ነው የምታረጉት እናንተ ኢቭን ማለት ነው። ስለዚህ ዛሬ እንግዲህ እንግዲህ ግን ዳኒ ማለት ነው እንኳን ብሩኬን፣ ሶሲን እራሱ እንዴት እንደሚፈራት እዩት ማለት ነው አጠገቡ ስትሄዱላ እንዴት እንደሚፈራት ባለፈው ለብሩኬ ምንድን ነው ያለው? ሀይሚን ስላከበርኩ ነው። ወንድ ቦታ ወንድ ከወንድ ጋር ሊደባደብ ሲመጣ ሀይሚን ስለማከብራት ነው፣ ሀይሚ ሀይሚ ይላል ማለት ነው። ሴት ደሞ ሊደበደቦ ስትመጣ ደሞ ማለት ነው ሴት ልጅ እጄን አላነሰም ይላል ማለት ነው። ከዛስ ለሀይሚ ደግሞ አስወጭልን አልፈልጋትም። እንዴ ፍቅረኛው ነች እኮ ሚስቱ ነች። ሲጀመር ዝም ብለሽ የሰው ቤት ዘው ብለሽ ትገበለሽ ብሎ ደግሞ ሶሲን ሚክሰሳታ። እስቲ ወንድ ከሆነ ሶሲን ሚክሰሳታ ሶሲ ፍቅረኛው ነች አይደል? ቤቷ ነው። አለቀ። ነገር ግን ሀይሚ ደግሞ እዚህ ጋ እየተገኘችው ልጠይቆ ሄዳል ሊሆን ይችላል በድንገት የመጣችው። ሲቀጥል ይሄ ቪዲዮ ዛሬ የተሰራ ወይም ደግሞ ትላንት የተሰራ አይደለም። ከትላንት ወዲያ የተሰራ ቪዲዮ ነው ዛሬ የተለቀቀው ማለት ነው። ሶሲ ቤት ገባችሁ አይደለ? እነዚህ ልጆች ተነጋግሮ በሚሰሩ ስራ ላይ እኛ ምን ቤት ነን? ማህበራዊ የምንሆነው ማህበራዊ ምግብ ታውቃላችሁ፣ በልታችሁ የምታውቁ እስቲ አንድ አንዳንድ ቁጥር ጻፉልኝ። ማህበራዊ ምግብ የምንሆነው ምን ቤት ነን እኛ ማለት ነው። ስለዚህ ዳኒን በጥፊ ማለቶ ሰውዚ በጣም ደስ ብሎኛ የሆነ ለመናገር ማለት ነው እ። ሲቀጥል ደግሞ ሀይሚና ዳኒ መሀል ላይ ምንም አይነት ነገር የለም። ፕራይቬት ምናምን የሚለው ዳኒ ብሩኬ አንተን ለማናደድ ነው፣ ገባ አደለ? ሲቀጥል ሁለታችሁ መቼም እንደማትጣሉና እንደማትለያዩ በእርግጥ እኔ አውቃለሁ። ሶ የማይገባቸው እዛ ግን ይንጫጩ ማለት ነው። እና ሌላኛው ደግሞ ማለት ነው የብሩኬም እነዛ የብሩኬም ብሩኬን እንወዳለን የምትሉም ሀይሚን አትስደቧት ይገባቸው አይደል? የሀይሚን ቤተሰብ አትስደቧት። ቆይ እኔ ቢያጠፉ ራሱ ሀይሚና ብሩኬን ዘግዝቁ፣ ተሳደቡ ግን ቤተሰቦቻቸውን አትንኩ። በእግዚአብሔር እንዴ! ቆይ ቤተሰቦቻቸው ምን ያርጉ እንዴ? ሀይሚ ስንቴ ነው ወጥታ የተናገረችው ማለት ነው? ስንቴ ወጥታ ተናገረች? እኛን እንደዚህ አታድጉ። እኔ እና ብሩኬን ብሩክን ለማለያየት አትሞክሩ። በእኛ መሀል እኔ እና እሱ በተጣላን ክፍተት ለመግባት አትሞክሩ። እኛ ብንጣላም የፍቅር ነው፣ አንዳንዴ መጣላትም የፍቅር ነው፣ ያስፈልጋል ብላ ተናግራል ስንቴ ተናገሩ እነሱ ማለት ነው። ኔጌ ይመጣሉ፣ ታቃላችሁ ኔጌ ታርቆ ይመጣሉ። እዛ ሰዓት እናንተ ምን ሊወጣችሁ ነው? በጅብ በጅብ በቆፈረ ጉርጓድ ውስጥ ትገባላችሁ። እርግጠኛ ነው፣ የሚደረሱ አትወጡም እናንተ የእውነት ሀበሻ ከሆናችሁ የእውነት ሰው ከሆናችሁ የእውነት ሰውነት ካላችሁ ማለት ነው። ሌላኛው እንግዲህ ዛሬ ሰውሲ በጥፊ ማለቱ ዳኒን በጣም ደስ ብሎኛል እ